ውድ ተመልካቾች እንደናችሁ እንደምናመሻችሁ፣ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ሰሞኑን በሁርሶ በብላቴ በጦላይና በብርሸለቆ የሚሰለጥኑ ወታደሮች ነበሩ። እንግዲህ ከነዚህ ወታደሮች መካከል እንግዲህ በጣም ብዛት ያላቸው አማራ ክልል ታፍሶም ከእስር ቤት ታፍሶም የገቡ ለስልጠና የገቡ አማራዎች አሉ ወጣቶች አሉ። ስለዚህ እነዚህን ምንድን ነው አገዛዙ አንዳንድ መረጃ አሉኝ በማለት ዝም ብሎ በአሉባልታ የሙሉ ስለስልጠና የገቡትን የአማራ ተወላጆችን ወደ ካምፕ አጉሮ ድብቅ እስር ቤት ላይ ያስሯቸዋል ማለት ነው። ይህ እንግዲህ ያሰራቸው ምንድን ነው ሩበት ምክንያት ምንድን ነው? ሰሞኑን እንግዲህ የአማራ ፋኖች ቃለ መጠየቅ ላይ እንግዲህ ስለ አድማ ብተና አሰልጣኞች መናገራቸው ይታወቃል። ስለዚህ አማራን ያሰልጥኑልን እንጂ ሁሉም የኛ ነው አደለም፣ የኛ የአማራ የሆኑት የኛ ወጣቶች ቀርቶ የሌላው ብሔር ወጣቶችም የሚሰለጡንም መከላከያ ላይ የሚሰለጡትም ዙሮ ዙሮ ለእኛ ነው መሳሪያውን የሚያስረክቡን የሚባል መግለጫ አለ። ስለዚህ ያንን በመንተራስ እንግዲህ ይህ ነው አስርገው ያስገቧችኋሉ ማለት ነው በማለት ሙሉ ሊሰለጥኑ የገቡት የአማራ ተወላጆችን በአጉሮ አስሯቸዋል ማለት ነው። ስለዚህ ዚህ ስልጠናቸውን ሳይጨርሱ አማራ በመሆናቸው ብቻ ታስረዋል። ስለዚህ አሁንም ደግሞ ይህ እስር ወደ አድማ ብተናም ደግሞ ይሄዳል ተብሏል። ትላንትና ትናንትና ዛሬ ነ እንግዲህ የነ አረጋ ከበደና የነደጀኔ የነደስዬ ቡድን እንግዲህ እርስ በርስ መሻኮቱ ይታወቃል። እናም እነዚህን አድማብተኝ ሰልጣኞችን በባህር ዳር ሂዳር 11 ሰብስበው የአቀባበል ሲያደርጉላቸው እስከ መጨረሻም በሆነ ራ አውዶት ነበረ አካባቢውን። ስለዚህ ጭፈራ አቁሙ ሲባሉ አናቆም ብለው ወደ ላይ ከተተኮሰ በኋላ ጭፈራውን እንዳቆሙ ይታወቃል። እንግዲህ ስለዚህ በዚህም መሰረት አድ አድማ ብተና ውስጥም የሆኑ ደህንነቶች ሰርገው ገብተዋል ማለት ነው። አድማ ብተና የአድማ ብተናን ዩኒፎርም በመልበስ አድማ ብተና ውስጥ በተለይ አዲስ ተመራቂዎች ላይ ማለት ነው። አዲስ ተመራቂዎች ውስጥ ደህንነቶች ሰርገው ገብተዋል። ስለዚህ በተለያየ መንገድ እነዚህን ከርተው ወደ ፋኖ ይቀላቀላሉ መሳሪያ እስኪሰጣቸው ነው፣ በማለት እንግዲህ ትላንትና ዛሬ የገመገሙትን ወደ ተግባር እንትን ብለው በጣም በዛት ያሉ አድማ ብተና ይታሰራ ይታሰራል ተብሎ ይጠበቃል። እንግዲህ ስለዚህ እነዚህ አርማብተናዎች ስዘመድ ያላቸው ጓደኞች ካላቸው እንግዲህ ተሉ ብለው ከአርማብተና ወጥተው ፋኖ እንዲቀላቀሉ ብደውሉላቸውና ብታሳውቋቸው መልካም ነው ባይነን ስለዚህ ይሄ አላማው ምንድን ነው? በግፍ ያሰለጠነው ነው በግፍ እኛ አሰልጥነን በግፍ ወደ ፋኖ ሊሄዱብን ይችላሉ ብሎ በማሰብ ነው እንግዲህ ወደ ስር ያጎዛቸው መከላከያለም መከላከያ ላይ ማለት ነው። ስለዚህ አድማብተና ላይ አሁን የሚያደርጉት የሆኑ ራሱን ነው ማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋል። ጥንቃቄ ስለዚህ ታሰሩ አልታሰሩ ሲጀመር የቆዩት ምንም አይጠቅሙንም። ነገር ግን አሁን ለስልጠና ብለው ፋኖን ለመቀላቀል የሚያስብ ወጣቶች ታስረው እንዳይቀሩ ታስረው እንዳይሰቃዩ፣ እንግዲህ መልእክቱን አድርሳችሁ ተሎ ብለው ባህር ዳር እያሉ ወደ ማያውቁት ሳይጠረነፉ በመከላከያ ሳይጠረነፉ። ሲጀመር እነዚህ የሰለጠኑት አድማ ብተኞች የአማራ ተወላጆች ብቻ አይደሉም። እንደሚታወቀው ከሶስት ከአራት ወር በፊት የመከላከያ አማራ ክልልን የአማራን ብልጽግና ወደ አምስት መቶ ሚሊዮን ብር በላይ መጠየቁ ይታወቃል ማለት ነው። አምስት መቶ ሚሊዮን ብር ክፈሉኝ ብሎ በመከላከያ መጠየቃቸው ይታወቃል። ይህንም ደግሞ ምክንያት ሲባሉ ምንድን ነው? እንግዲህ ከክልል ወደ ክልል እናንተን ያተረፍንበት ጥበቃ ያደረግንበት እናንተን ለመጠበቅ በጀት በምን በወታደራዊ አውሮፕላኖች ያስመለጥንበት ወደ ባህር ዳር ፕሌን በፕሌን ወታደሮችን ያመጣንበትን ምናምን አወራርዱልን አምስት መቶ ሀምሳ ሚሊዮን አካባቢ መጠየቁ ይታወቃል ማለት ነው። የአማራ ብልጽግና መከላከያ ስለዚህን ተከትሎም በእስከ መጨረሻ ይህን ህዝቡ ከሰማ እንግዲህ ይህን እኛ ስራት ሆነን እኛ በራብ እየተቆላን እንዴት ብሎ ሊያምጽብን ስለሚችል ስለዚህ በአድማ ብተናስም መከላከያን እናሰልጥን ብለው በተስማሙበት መሰረተ እንግዲህ ከሁሉም ብሄር ተውጣቶ ተመልምሎ መከላከያ አድማብተና ስም እንዲሰለጥን ተደርጓል ማለት ነው። ስለዚህ ነገር ግን አሁንም አድማብተና ውስጥ ያሉ አድማብተና ውስጥ ያሉ አማራዎች ያሉ ሆንም አማራዎች ሰሞኑን ከተመረቁት ማለት ነው። እነሱን እንግዲህ በባህር ዳር ላይ ለማፈንና ለማሰር ዘመቻ ተጀምሯል ማለት ነው። ደህንነቶች ሰርገው ገብተዋል። ልክ እንደ መከላከያ ሁሉ ሊያስሯቸው ማለት ነው። ስለዚህ ጥንቃቄ መደረግ አለበት።